እትዬ እመነሹ ማለት እችላለሁ። ሰላም ሰላም፣ ሰላም የሜክስ ዩትዩብ ተከታዮቻችን ለ2018 የሬቻ በዓል እንኳን በሰላም አደረሳችሁ እያለን በእንግዳና ቀውጢ ከሆኑ ቪዲዮዎች ጋር ተከስተናል። አሁን ወደ ሜክስ ሪያክሽኖች እንሄዳለን። የአዲስ አበባ መንገዶችን ተመልከቷቸው። ሰዎችን ግርምት ውስጥ እየከተቱ ነው። ወይዘሮ እትዬ እመነሹ ማለት እችላለሁ። መውጫ መንገዱ ጠፋቸው። በላሽ አግርልኝ ጭራሽ እያሻገራቸውን ፍራቻ። በእውነት ይህ መንገድ ብዙዎችን ተፈታትሏል። በጣም እያሳቀ እየገረመኝ ነው። ጭራሽ አይናቸው በነጠላቸው ሸፈኑት። ይው እስኪያልቅ አይናቸውን ሸፍነውታል። የሚገርም ነው። ቪዲዮ ቀጣይ ቪዲዮችን ደግሞ የተ ሪያክሽን ላይ መስማት የተሳናቸው ሌባ ይላል የተሳነው ሌባ እኚህ ልጆች ይኸውልኝ

ይሄ ገና ዞር ሰዓትን ስልኳን ልብላት ሆነው ይማከራሉ ጀግኖቼ፣ ብር አሁን ከዛ ሰርቀሻል። የቢሮ ሰራተኛ ይሰበሰብልሻል ውሎ ይውልብሃል። ከዛ መስማት ትችላለህ ማለት ነው። በቃ ይውሉብሃል። የዛሬ ስድስት ዓመት የተሰረቀውን ስልኩላ እያስታወሰ ያሸዋል። ገና ገና ያሸዋል። ምሬት ያለበት ሁላ እስኪ ቀጣዩን ደግሞ ቪዲዮ አይ አዶን ነው እውነት ከሆነ ግን ካለ፣ እናንተም እስኪ የትኛው ዩኒቨርሲቲ በየትኛው ሁኔታ የሚለውን ሼር አድርጉን። ኮሜንት፣ አሳብ አስተያየታችሁን ስጡን። ቤንግ ወደሚቀጥለው ቪዲዮ መለስ። አረብ ሆኖ መጣ። እናም አልሞተም፣ ነው የሚገርም ነው በለው ውጭ መለስን፣ እሺ መለስ ዛይድ በሉት። ኖ ኮመንት፣ ከተመለሰ ምናልባት ኖ ኮመንት። ደግሞ ቀጣይ ቪዲዮዎቻችንን አይተን እንመለስ። እስኪ ተማሪዎች ናቸው። ምን አይነት ክሬዚ የሆነ የአኮራረጅ ሲስተም ነው። ወድቀህም ትቀይራለህ። ቤተሰብ እንደዚህ አይነት ትውልዶችን ነው እንግዲህ ለመታደግ ጥረት እናድርግ እያለን ያለ ነው እና በራሳቸው ተማምነው አንብበው አጥንተው ተዘጋጅተው ፈተናዎቻቸው ፊት ለፊት ኮንፊደንስ ይዘው ፈተናቸውን በአግባቡ ሰርተው ውጤታማ ሆነ ወደምን የሚፈልጉት አቅጣጫ እንድሄቱ የምንመኘው ነገር ግን እንዲህ አይነት ጉዳዮች ካጋጠሙ ማንን ነው የምንወቅሰው? ማንን ነው ተጠያቂ የምናደርገው? እና የባካችሁ ልጆች በራሳችሁ ተማመኑ፣ በራሳችሁ ስትሮንግኑ፣ ጠንክሩ፣ ጠንክሮ አንብቡ ና ውጤታማ ለመሆን እንጂ ከአስተማሪ ጋር ሽውውድ እንደምታዩት ነው የሚሆነው። እና ቀጣይ ቪዲዮ ደግሞ እንዴት እንደሚያዝናና ላሳያችሁ። በጣም ቆንጅዬ ልጅ ነው እንግዲህ ምን አይነት ዳንስ እንደሚደንስ ላሳያችሁ። አይ ቲንክ አንድ ፕሮግራም ይመስለኛል፣ ሰርግ ይመስለኛል። እስቲ ያስደምሞናል ይሁት በሎ በሎ፣ አንገቱን ራሱን በጣም የሚገርም እኮ ነው። ይመች አብራት ያሉት ኮሌጆች በጣም ተደንቀዋል። በተለይ ከፊት ለፊት ያለውን ልጅ ተመልከቱ። እኔ ራሱ ወዝ ወዝ እንድላደረገኝ የውላችሁ። ለማንኛውም ቆንጆ ቪዲዮ ስለጋራችሁ እናመሰግናለን። ወደ ቀጣዩ ቪዲዮ ስንሄድ ደግሞ ቀጣዩ ቪዲዮ ምን ይላል? ታናሽ ወንድምህን ማት ስታስጠናው ይላል። እስኪ ኔው ቪዲዮ ነው። እዚህ ጋር እንዳለ አይደለም ከአንድ ላይ አንድ ነው የምትቀንሰው፣ ከነበረ አንድ ላይ አንድ ነው የምቀንሰው ስንት ነው የሚመጣው? አንድ አለ። ከአንድ ላይ አንድ ቀንስ ስንት ነው የሚመጣው? አንድ ለመጨረሻ ጊዜ ነው ማስረድ አለ። አለ ሳውሽ፣ አንድ ነበር፣ አንድ ሳምቡሳ ነበር። አንድ ሲከነሳ እንዳለ አልመለስ ሲለው ሳምቡሳውን በልቶ አሳየው፣ ምን ቀረው? ዘይቱ። ዩ ይመችል። ቀጣዩ ቪዲዮ ደግሞ በጣም የሚያስቅ ቪዲዮ ነው። እስኪ ወደ ቪዲዮ እንመልከት። ኮሪደር ልማት ያልነካቸው ቦታዎች ትንሽ ገባ ገባ ማለት አለበት ስሪ ፓክ ለማድረግ ይሄንን እንግዲህ አስቡ ስንት ዓመት ሊፈጅ እንደሚችል ሲክስ ፓክ ሶሪ ሲክስ ፓክ ደግሞ እኮ የሁለቱም ነው የሚገርም ነው በስመ አብ አረ መቆጣጠሪያ ተጠቀሙ ወይ በስመ አብ የሚያስቅ ቪዲዮ ነው ይመቻቸው ወደ ቀጣዩ ቪዲዮ ደግሞ እንሄዳለን? ዘውዳ ክሊልን በጣም ወደው ገጣሚ ነው። በጣም ወደው ገጣሚ ነው። እስቲ ይናቁ ይላል። ታይቶ ይናቁ፣ ፍቀድላቸው፣ ግድ የለም ደበቅ አድርገው፣ ጡንቻህን አታሳያቸው። ወድቋል ብለው ሲተው ሲገቡ ወደ ቤታቸው፣ ሞቷል ብለው ሲሄዱ አለሁ አለሁ አትበላቸው። በዝምታ በዝግታ ይልቅ ነግሰህ ጠብቃቸው። ቀርቷል ሲሉ ወደ ኋላ እንዲያከብሩ፣ አትሟገት ለጠላት አፍ አትሙላል ይልቁኑ ድምፅ አጥፍተ ተሰውረ ከፊታቸው ተገርመው አፍ እስኪይዙ ጥግ ደርስ አሳያቸው እንጂ መቼም እንዳትፎክር አሜን በለንቀታቸው አቀርቅረው ሲፈልጉ ታችታችሁን ሲፈልጉ እስክትመጣ ካህናታቸው እስከዛው ግን ዝም ብለ ለግባቱ ለነፍስታቸው አሜን አዎ በትክክል እንዳላችሁት ነኝ በላቸው። አቀርቅረው ሲፈልጉ እስከትመጣ ካህናታችሁ ይመች ዘውድ አክሊል። በእውነት በጣም ቆንጆ ግጥም ነው ያቀረበልን። እንግዲህ አይ ቲንክ ግጥም ስለምወድ መሰለኝ እናንተ ምንጆ ታደርጉታላችሁ ብዬ አስባለሁ። የናቁ ነው የሚለው እስኪ እየገባችሁ ላይክ አድርጉለት። ቆንጆ ቆንጆ ገጣሚ ነው። የሚቀጥለው ቪዲዮ ደግሞ እንሄዳለን። ምን እያደረገ ነው ያለው ተመልከቱልኝ። ውሻውን ጫት እያስቃሙ፣ ደግሞ ሲጋራ ይቀረዋል። ይበል በስማ አስጨረሰው ሙሉ ጫቱን። ጭራሽ ሲቅም ጸባዩ ይቀየራል። ማብራሪያ ደግሞ ይሰጡታል። በለው ወጣበት። ይሄ ምርቃና ስሬፍ ይለዋል። ይመቸው ውሻ። ቀጣዩ ቪዲዮ ደግሞ ወደ ልጅነታችን የሚወስደን ነው። የሚገርም ነው። ታስታውሱ እንደሆነ ደብረ ብርሃን ብርድ ልብስ የሚባል አለ። የደብረ ብርሃን ብርድ ልብስ አራት ማዘን አራት ማዘን ምናምን ያለው እና ያ ብዙዎች ቤት የነበረ ብርድ ልብስ ነው እና እስቲ አስቡት፣ አሁን ዲዛይነሮች ሰርተውት በዚህ መልኩ ቢመጣና ቢያደርጉት ምን ይሰማቸዋል? የሚለውን አብረን እኔ ቀጣይ ቪዲዮ እሱን ያሳየናል። ደግሞ ከነሱ ሬው ሁዲ ምናምን ነገር ሰርተውለት ወይ ቁማር ወይ ቁማር ወይ ቆንጆ ዲዛይነር መሆኑን እንግዲህ በዚሁ ላይክ ላደርግለት እወዳለሁ። ይመቸው፣ ይመቸው፣ ይመቸው። ደብረ ብርሃን ብርድ ልብስ በዚህ መልኩ መጥቷል። እንግዲህ ሁላችሁም አሰሩት እንላለን። ቀጣይ ቪዲዮ ደግሞ አለ። በንግ የሆነ ቪዲዮ ነው ልጇን ወሰደባት። ምን ያህል ልትደነግጥ እንደምትችል አስቡት። ሌላኛው ዳይሬክሽን ሲጠይቃት እንግዲህ ልጇን ወሰደባት። አይሳቅም፣ በዚህ አይሳቅም፣ በልጅ አይሳቅም። ሙሉ ወተቱን ፊቷ ላይ ነው የደፋችሁ። በስማ ነፍሱ ይማራል አሁን ትላላችሁ። እንደዚህ አይነት ፕራንክ ረ ነፍሳቸው አይማር ብሎ አይጥና ድመት አባረሽ እየተጫወቱ ነው በሉኝ። ያዘው ላታመልጭኝ፣ አታሮሮርጭኝ የሚል ያዘቻት እውነትም፣ ከፍ ይህር ላታመጭኛ ተሯሮችኝ በስተመጨረሻ ዘለለች ዘለለች ዘለለች። መጨረሻ ላይ ጋማ ትንሽ እረፍት አድርገን ደግሞ እንመለስ። ቆንጆ ቢትረፈረፍ አገሩ ቢሞላ

ከሙዚቃ ግብዣችን ተመልሰናል። እንግዲህ ከሉሌ ጋር ትንሽ ያሳለፍን፣ አሁን ደግሞ ቀጣይ ቪዲዮዎች አሉን። ቀውጢ ቪዲዮዎች ወደ ቪዲዮዎቻችን እንሄዳለን። ተንበረከከ፣ ተሰጠው በለው። ሌላም ሰው መጣ። ተወሰወሰ፣ ተመልከቱ። ተነሳ፣ ጭራሽ እጁን አልዘረጋም። የሚገርም ነው፣ የሚገርም ነው። ቀጣይ ቪዲዮችን እስቲ ኒ በለው እስቲ ደግመን እንየው።

እረ አፈጻጸሙን አሳመረ። ሶስተኛውን ዘበበው ጭበሽ በዝረራ ምርጥ ቪዲዮ ነው። በጌ የሆነ ቪዲዮ ነበረ። እስኪ ቀጣይ ቪዲዮ ደሞ አለን። ቀጣይ ቪዲዮችን እንመልከት። ፍቅር ሲዝም ይሄ እንትን አይደል? እንደ ማን ነበረ? ባካችሁ ስሙ ጠፋብኝ። ደምሳሽ እንደ ስሙ ነው። መንግስት፣ ባንኬን አገደብኝ፣ አየር መንገድ ታገድኩኝ፣ ፖሊሶች በየቦታው እየሯሯወጡኝ ነው የሚለው እና ጭራሽ ጭራሽ እና የምትሄድበት ቦታ ቀላል እንደ ያሳያለሁ እና ደምሳሽ ና በፍቅር ሲዝምስም በዚህ በኩል አድርገሽ እ መሸምጠጥ ብቻ ነው። ይመችህ።

ልመና በዘመናዊ ሲሆን ዛሬ ገና ነው የጀመርኩት። አበረታቱኝ አይነት ደስ ያለ ስተኝ ካዋጣ ይቀጥላለሁ ነው የሚለው እንግዲህ። ዛሬ ነው ጀመርከው እንዴ? ነው ያዋጣል ወይስ አያዋጣም? እስካሁን እስኪ ምግብን በልቻለሁ። መቻላት አካውንት አለህ? እንደ አካውንት እኔ ዳሽን ባንክ አለ፣ ፉሉስ ምንም ዘጭ አለ። አምሳ ብር አወጣለሁ ብዬ እኔ ትልቁ መንገድ ወደኛ። የት ነው ያንተ ሀገር? ባሌ መልካም የልመና ዘመን። ወደ ቀጣይ ቪዲዮ እንሄዳለን። የሚገርማችሁ ተክለ ይባላል፣ ጎበዝ ሎየር ነው በካናዳ ሀገር። እንግዲህ እኔ አንዳንድ ነገሮችን እከታተላለሁ የእሱን። ዛሬ ደግሞ እስኪ ቤተል አካባቢ ነኝ ብሏል። ቤተል ተከስቷል። ምን እንደሚል አብረን ምናይ ነው። አደባባይ አለ እና ኮርነሯ ላይ ስታጠፉ የሆነ ንግድ ባንክ አለ። ከንግድ ባንኩ ቀጥሎ ነው። የእርጎ በሮብ ቀን እንደዚህ ያሳምራል። ስምንት ቁጥር ና አይ ታርጋይ ስቃ ሄደች እላችሁ ነበረ፣ ግን በሆዴ ነው አለከፍኩኝ። እንኳንም በሆዴ ላይ አልለከፍኩም። በሆዴ ያሰብኩት ለከፋ ነበረ፣ ግን አረጀን ለለከፋ ሸበትን። ይኖስ በጣም እየጠራ ነው። አዲስ አበባ ኢትዮጵያ ወደው አዲስ አበባ ተስማማኛለች ይላሉ። በነገራችን ላይ የተክላይ ብቻ ሀሳብ አይደለም፣ የብዙዎች ነው። እንኳን አደረሳችሁ እያለ ነው። በነገራችን ላይ ተክሌ ጎበዝ ለውየር ነው። በካናዳ ሀገር ብዙ እህት ወንድሞቻችን እያገዘ እየረዳ ያለ ኢትዮጵያዊ ለውየር ነው። በብዛት ማለት ይቻላል በነፃ ነው የሚያግዛቸው በጣም አደጋ ላይ ያሉ ሆምለስ ሆኖ ያሉ ወንድም እህቶቻችን በብዛት የሚያግዝ ነው እና በጣም መልካም ሰው ነው። በነገራችን ላይ ሳላደንቀው አላልፍም ለማለት ያክል ነው። እስኪ ቀጣይ ቪዲዮ ካለን ቀጣይ ቪዲዮችን ይ እኔ የምለውን ከኋላ ትያለሽ። ኤ የለችም፣ የለችም። አትተኝ ቢ እጇ ኤም ላይ ነው። እሷ ሲ ትላለች። ይሁንሽ፣ ድምፅሽን ከፍ አርጊ እያልኩሽ ነው። ደግሞ አትተኝ። ሲ ዲ፣ የታል ዲ? ዲን አሳይኝ እስቲ ዲ የታል? ዲ አራት አስጨንቃት። አይ ጄ ኤል ኤል ኤም ኤም ልንጨረስ ነው። O, o P, P, P Q, Q, Q R, R S, S, S, S T, T U ግን በጣም የሚደቅመው ነገር ፊደሉ አንዳንዱን ትለዋለች በትክክል። ወይኔ መረቱ ብብራኑ ነጋ ባልናገርልሽ ቆንጆ ቪዲዮ ነው። እንግዲህ እንዲህ እንዲህ እያለን ቪዲዮዋችንን ጨርሰናል። የዛሬው የሜክስስ ሪያክሽን ይሄንን ይመስል ነበረ። እንደ ወትሮ እንደምንላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ቤተሰብ ሆነው ይቀላቀሉን። እንወዳችኋለን። መልካም ጊዜ እንላለን።